አመሰግናለሁ እንደነሱ ደግሞ ጥጥ አልኩ። ከሳው ወይ አባቴ፣ ወይ ተወኝታ ምም ያለው እኮ ኔ ኳሞኛል። ይሄ ማህበረሰብ ከማን ጋር፣ አምላኬ፣ አምላኬ እንደው እረፍ ያልተባለ ማህበረሰብ። ሀበሻ ማለት እንዳታርፍ፣ ብታርፍ ወየውሌ የተባለ ማህበረሰብ በቃ ምንም ነገር አይጠፋም። ኧረ እንደው ቤት ታዬ አንቺማ ተኝ። እኔማ ግሬን ከፍቼ ተኛለሁ። ጠዋት ስመታ አጀንዳ በአጀንዳ ነው። አጀንዳ በአጀንዳ ነው። ማን ከማን ተሳሳመ? ወይ አባቴ ሆይ፣ ያለፈ ታሪክ ነው። ያለፈ ታሪክ ነው። ባለፈ ባለፈ ታሪክ ሰውን ጀጅ አታድርጉ። ጀጅ የሚደረጉ አሉ አሉ። ባለፈ ታሪክ አታነካኩኝ። አላየውም አልሰማውም። አላየውም አልሰማውም አላየውም ጋይስዬ፣ አላየሁም። ናቲ ላይ ነው የምንሄድበት። ናቲዬ፣ ወይኔ ጉንፋን ዲዛይን ነው መሰለኝ አሞኛል። ናቲ ናቲ የሚባሉ ስሞች ሴትን በማዞር። በዚህ አጋጣሚ ጌም የሚጫወት ካለ ንገሩኝ፣ እንትን ላስሞላ አንዴ። ምንድን ነው እናንታት ሞሉቱ ሙሉ ብትባሉ ጊፍት ጋላሪ ሁለት ይቀረኛል። እሷን አስሞልቼ በቀጣይ እንዳይወር ይሄ ፓርቲ ኦን የሚለውን ብትሰጡኝ ደስ ይለኛል። ደስ ይለኛል። ይሄ ሁሉ እየለፈለኩ ደስ ይለኛል። ደስ ይለኛል ይለኛል። ያልኩትኝ ማን አለ? ምክንያቱም እሱን አስሞልቼ በአውራ ይሻለኛል። አስራ ስምንት ይወርዳል። ለማንም ይሄ ቤተ ከመክሳቴ አንጻር ወንበሩ ራሱ መቆም በራሱ አቃተው። ድሮ እኮ ቂጤ ራሱ ጥብቅ አድርጎ ይዘው ነበር፣ ይህንን ወንበር አሁን ቂጤ ሙሉ መያዝ አቃተው። እንደ አምላኪ ወይ ድረስ፣ ኤኒዌይስ ናቲ የሚባሉ ስሞች በጣም የነቁ ሴትን ማተራመስ አተራማሽ ናቸው። ናቲ የሚባሉ የማቃቸው ቤቲ፣ ናቲ፣ እዮ፣ ሚኪ አሉ ስሞች፣ ቃል ኪዳን እንደዚህ እንደዚህ አይነት ስሞች ወንድ የወንዱም ከሴቱም ኃይለኛ ኃይለኛ ናቸው። ንቅት ንቅት ያሉ ናቸው። እኔም ምለው ናቲ ብሎ ግን እንዳንተ አይነት ሞኝ ናቲ ግን ለመጀመሪያ ጊዜ አየው አየው። ሞኝ ነ ናቲ ሞኝ በጣም ሞኝ። ወይ ናተ ተሳስታ ከጎረቤት ቀን ተቀማይ በድሉ ብላይ ስሜን አወጣሽልኝ። እንዳው ጓደኛ የስማቸው ናቲና ሚኪ ነው። ትምህርት ቤት ግቢ ውስጥ በዴ እያሉ አስቸግረውኛልና ስሜን ወደ ናቲ ቀይርልኝ። ብራኬት ተቀየረልህ፣ ሰውዬ ዛሬ እዚህ መጥተክ፣ በስመናቲ በጮሌ የሆኑ ስመናቲዎች ልታጭበረብር መጣክ። ናቲ ተብሎ ቆቅ ነው የነቃ ነው የምናውቀው። ታታታታታ ሲያደርጉ ነው የምናየው። ሰባት መቶ ሺህ ተበላው ተበላው ላልነካኸው። እንደው እኔ እኮ እስካሁን እየገረመኝ ነው ማርያምን። ላልነካኸው ላልቀመስከው፣ አመሰግናለሁ ጋይስ። ላልነካኸው ላልቀመስከው ነገር አሁን አንተ ናቴዎች እንዳለ ሰላማዊ ሰልፍ ወጥተው ቢከሱክ፣ እንደው እንደ ይፈረድብሃል። ሰው እንዴት ላልነካው ላልነካው የሁሉ ገንዘብ ያወጣል ለማለት እኔ እኔ አሁን ለራሴ ታሪክ ሆኖብኝ እንደው ድርግገል እኮ በፍቅሯ ተም እናትዬ ደግሞ እንዳከሰኝ እናቴ አምላኬን የፈርዶብኛል። ቆይ ስራ መጣ። ይሄ ስሙኝማ ናቴ ብኮኮ ወደርኮትና ገንዘቤ ስትወት የሚያቅር ክደም ከመንሱር ጋር ጓደኛ አንተ መንሱር መንሱር ምን አለብህ? እነዚህን ትልልቅ ሰዎች ሽቶ መለቅለቅ አስተምር እንጂ አራድነት ድምንጉር ናችሁ በዛ እድሜ። ሁሉም በቃ ፈቀርኳትና በቃ ብዬ ገንዘብ ላኩለ ብለ ዝም ብሎ ገንዘብ ላክላት። አምላክ የእሷ ደግሞ ቅልጥፍ ያለች ናት። አሁንም ባገኘው ቁርጥም አድርጌ በለዋለሁ። ይመችሽ ማማዬ፣ ይመችሽ ማማቲ፣ ይመችሽ ቁርጥም አድርጌ በለዋለሁ አለች። አሁንም ባገኘው አሉ እና ይህ ሁሉ አሁን ያወራሁላችሁ እኔ አሉ ነው። እኔም አውቀው ታሪክ የለም። ናቲም ተበላ ልጅቱ ስሟንም አላውቀው በላች አሉ። ይመቻቸው እኔ የማውቀው ታሪክ ይሄ ሁሉ ያወራው ቶሪ የኢትዮጵያ ሕዝብ ተከፋፍሎ በየቤቱ የሚያወራውን ታሪክ ነው። እኔ ያላቅ እኔ ያላቅ ምን አገባኝ? እኔ በማያገባኝ ጥልቅም። ናቲ ነካኝ አለካኝ አይመለክተኝ ነካቸ ልጅቶ አለካ አካፈልችኝ አላካፈልችኝ፣ ግን ጎበዝ ናት ጀግና። እንደውም አሁን ራስ ይሄ አሁን ማወራው እኔ ቤት ታዩ ነኝ። አሁን ማወራው ራሴ ቤት ታዩ። ምን አይነት ጀግና ሴት ናት። ናቲም በስልቅ። አይ ናቲ ሞኙ፣ አይ ናቲ ሞኙ፣ ቂጣ ለማኙ

በህይወት ታሪክ የሰምቼው የገንዘብ አበላል ብዙ ጊዜ የማውቀው ቤት ላሰራ ብሎ ገንዘቤን ወሰደብኝ ታምሜያለሁ ብሎ ገንዘቤን ወሰደብኝ አብረን እንለወጥ ገንዘቡን አስቀምጨ ይህን ወሬም ነው የማውቀው ለወንድ ከወንድ ወስዳ ግን ለወንድ የሚያበላ ወብ ሴት በህይወት ዘመን አይቻልም ጎበዝ በርቺ ሴቶቻችን ጠንክራችሁ የወንድን ኪሽ እያወለቃችሁ አገራችንን አስጠሩ ብያለሁ ማጅራት ማጅራታቸው እኔ ብችለው አረገው ነበረ አቅም የለኝ እኔ አልችልም እኔ በመሀል እርስት አድርጌው ናትዬ ነው ፍቅር እንዳትቀየመኝ ይቅርታ ታደርግልኛለህ። ለዛ እኮ ፍቅረኛ ናት እኮ አሳከምኩበት። ይቅርታ አድርግልኝ፣ ሁለተኛ አልደግመውም ብዬ የዝርግፋ አድርጌ ሚስጥር ስለማወራ እንጂ እኔ የሚያስችለኝ ቢሆን ኖሮ እኔም እንደ ልጅቷ እንደነ ናቲ አይነቶችን ባገኝ ቁርጥም ሚኪንም ድግም እያደረኩ ቆረጥም ነበረ። አልችልበትም በመሀል አወራለሁ እንጂ አታስቀኝ ማሪ፣ እንደግም ይማል አፌን ይዘኛል። እንዲ ጌታ እዚያብየም እንደዛ ነው ማደርገው። እኔ ግን አልችልም፣ በመሃል አወራለው ሚስጥር በመሃል ዝር ግፍ ነው ማደርገው። አልችልም። አያስት ደግሞ ወንድ ልጅ ስስ ልቤ ነው፣ ስስ ልቤ ነው። ቤት ድምፁማ የሚያምር ከሆነ ጭራሽ ሁሉ በፎቶ ሁሉ ቀርጬ ይሄኔ የድሮ ፍቅረኛ ሁሉ ብዬ አሳያለሁ። ለእኔ አይሆንም ጋይስ፣ ለእኔ አይሆንም፣ ለእኔ አይሆንም። እኔ በስርዓት ልቀመጥ ለእኔ አይሆንም። እሺ፣ ቀጣይ ናቲ፣ ነገ እንዳይከሰኝ ሰርኬ ነው ስሟ የልጅቷ። ወይ ቤት ይመስላል ነበርኩ። ሰርካለም ወይ ሰርክዬ፣ ወይ ሰርክዬ። ሰርኬ ነው ስሟ። እስቲ ቤት ታሙች በሉ፣ ሰርካለም ነው ስሟ። እኔ እኮ ሰርኬ የሚባሉ ስሞች እኮ የማውቀው እኮ ጎረቤት ለጎረቤት እማ ቡና ጠራችሽ እንድትመጪ እቁሙ ደርሷል አልደረሰም፣ አብሲቱን ጥለሸዋል የሚሉ ሰዎች ናቸው። ቤቴዎችማ በሉ ቤቴዎች ቦታቸውን እነሰርኬ ወስደውታላ ወስደውታል። እኛ ቤቴዎች ምን እናውቃለን? ጨዋ ነን። እንደ እኛ የሴት አራሶች አንድ ነገር እንኳን አናውቅም እኮ ስለወንዶች አንድ ነገር እነ ሰርኬ እነ ትርንጎ እነ ሻሼ እነ ጨብጤ ናቸው እየወሰዱ ወንዶችን ኪስ የሚያጥሙት። የሚጠሩት ደግሞ በስመ በስመ ቤቴዎች፣ በስመ ሰላሞች፣ በስመ ረዴቶች፣ በስመ ቅድስቶች ናቸው የሚጠሩት። ግን መልኳ ወርቅ ነው፣ ልጅቷ ወርቅ ነው። አትሳቅ ነው የሚባለው። አትሳቅ ልጅቷ አትሳቅ አላቅም አትሳቅ ልጅቷ። እኔ እውነት እንዳየሁት ከሆነ እኔ በስክሪን ውስጥ ማመን ትቻለሁ። ቤተሰቦች በስክሪን ውስጥ ሰው አላምንም። ትናንትና የነገርኳችሁን ቃል እንዳትረሱ። ቲክቶክ ላይ ምናልባት እንዲህ አባታችን ሌላ ሴት ጋር ከእናታችን ይሄዳል ትላላችሁ ትላላ- እኔ ስንቴ ብያለሁ ስንቴ። ጋሾናስ ጥሩ ሰው አልነበሩ አባቴ። ምን ሲያረጉችን? ልጅ ወለዱ ሁሉ እስክል ድረስ ደርሻለሁ። ለምን ሁላችን አንድ አይነት ነን? ወዚ ጋር ቤታንታ ያወጣላችሁ። እዛ ጋር ደግሞ ሻሿን ያወለቀች ቤት ታለች ቁጭ ብላ እዛ ጋር ደግሞ ስትሄዱ የሆነ ነገር እየገመጠች ቤት ታለች። አንድ አይነት ነን ምንም አንለይም። ከቻይና ፋብሪካ ታትመን የወጣን ነው የምንመስለው። ታትመን ሁላችንም ሜካፑን፣ ፊልተሩም ውይጉማ አንድ አይነት አድርጎን መለየት እኔማ እግዚአብሔር ግማሽ በአባት ነው የምንገናኘው በእናት እየተባባልን እኮ ነው ያለ ነው እንዳለ ብዙ በአባት የሚያገናኙ ሰዎች አሉ እዚህ ቲክቶክ ላይ። ስለዛ ልጅቷ በአካል ስላላየዋትኝ ግን በ በስክሪን ውስጥ በጣም ቆንጆ ቆንጆ ቆንጆ ናትዬ። ተሳስተ መሆን አለበት። ገብሩዬ ገብሩ ነው ስሙ ትክክለኛ ስሙ ገብሩ። ሴት ለማጭበርበር ሲል ናቲ፣ ግን ማጅራቱን ሰርኬ በልተዋለች። በቤቲ ስም አያችሁ የሚሰሩትን ስራ። ሰውየው ገብሩ ነው ስሙ፣ በስመ ናቲ አታሎ ሰርኬ። ሰርኬ ደግሞ ላጥ ላጥ ብላ በቤቲ ተክታ ሰርክዬ ላፋረገችው። እሱ እንደ ናቲ ሲጫወት እሷ እንደ ቤቲ ግን ስማቸው ገብሬና ሰርኬ ነው። ጉድ እኮ ነው። በእኛ ስም ይሸቀላል። እና ባጭሩ ያለው ነገር ይሄ ነው። እኔ ይሄንን ሁሉ አላወራውኝም። መንፈስ ገብቶብኝ ነው። ቤተሰብ እንዳታነካኩኝ፣ እንዳታነካኩኝ። ቀጣይ ምን አለ? ወሬ ምን አለ? እያረፍ እንደምንሄዱ ምን አለ ወሬ? እስኪ ንገሩኝ ፍቅሮቼ፣ ምን አለ አባቴ? ወይ እንደው አምላኬ፣ ከሱንቱ ተነካክተ እንችለዋለን። እንደው ምድር ላይ እስካለን ድረስ እንነካካለን። ምድር ላይ እስካለን ድረስ እኛ መነካካት ባልፈልግ ነገር ብራችንን እያንኳኳ ነው የሚመጣው ነገር በራችን እያንኳኳ ነው የሚመጣው። ም እኔ ስለ ገለቴ አላውቅም። ባዳምጠው ባዳምጠው ሊገባኝ አልቻለም። ግን አሳዘነች። እንደምን እንደ ሴት ደግሞ ከፖለቲካ ያያይዙብኛል። ተውኝ፣ እኔ ያልተነካካ ከፖለቲካ ተውኝ፣ እኔ ተውኝ፣ አላውቅም። ገለቴ አይዞሽ፣ ገለቴ አይዞሽ፣ ገለትዬ አይዞሽ። በሴትነት ጥቃት ደርሶብሻል። እግዚአብሔር ከአንቺ ጋር ይሁን ገለትዬ። ተይዞ አላሉ እንኳን ተያዘ። አይዞሽ፣ በቃ አይዞሽ አታነቀው። ሌላ ደሞ የሰማሁትኝ የንትና ባል ተፈታ ከእስር ቤት ሰምቻለሁ። ስሟ እንዳይጠፋብኝ በክርስቶስ ነብሷን ይማረውና ያረፈችዋ ልጅ ማን ነው ስሟ? ጋይስ የቀነኒ ባል ተፈተዋል። የቀረውን ኮመንት ለሄዱበት የቀረውን ኮመንት ተፈተዋል። እሱን ነው አዲስ። ሌላ ወር ያለ እስኪ በቴሌግራም ጻፉልኝ። ሌላ ወራ ያለ ማሮቼ ታማው ወይ ጌታ አባቴ እና ታዲያ ሰ እ ማነው እንቁርቴ ዛሬ ኦልዌይስን እየተናገረች ነው። ዳይቦ ግን አንበሳ ሲሰጣት ቂጧን ክፍት አርጋ ጎፈሩን ጭምር ነው ያስገባችው። ወይኔ አባቴ እስኪ ትይ አሁንም አለች ላይክ በህይወት ኖራ ምናምን አሁንም ቤት ታያለች ነው አንቆርቲ አለሽ ማሪ አለሽ። ግን እኔ ፍቅር አሁንም ስለኔ እያወራሽ ነው። አይ ነው እኔ ኮ በጣም ነው ጭንቅላት የምነካው። አንቺ ዝም ብለሽ የሌላ ሰው ምላስ መርዝ ነው ትያለሽ እንጂ እኔ ቤት ታየ ነኝ። ሰረብረ መምነካው ሰረብረ ማለት ታረቅም ብዬሽ፣ ህዋ ጨል ጭራሽ ኦልዌይስ ላይ መጣሽ። ኦልዌይስ እንደሌላው የሚሰማሽ እቤትሽ መጥቶ የሚያብራራልሽ መሰለሽ? የገባውን ጭንቅላትሽን በኩር ቁም አድርጎ የቂጤ ስንጥቅ ድረስ ነው የሚያመጣልሽ። ብትናገር ብሰድቢ ቦታ የሚሰጥሽ መሰለሽ? አይኖ ከማን እየተላክሽ እንደምትመጪ እናቃለን። አሁን ያንቺ ስድብ ኦልዌይስ ሊያስደነግጠው በቃ እኔ ቤት የሚመጡት ሁሉ ጊፍት የሰጡት ሁሉ ቀጥቅጣሽ ቀጥቅጣሽ ልትናገሪ። ዞዬም እኮ በኢየሱስ ተይዞ ነው። ዞይ ዞይዬ፣ ኔ ፍቅር ምን ያህል እንደምወድ ታቃለን፣ እንደማከብር በጌታ ተይዞ እኮ ነው ዞዬ። ራሱ አንቺ ቤት አክብሮሽ የመጣውና ዝም ያለው በጌታ ተይዞ የጌታ ሰዎች ደግሞ ሲሆኑ ባይፈልጉም አንገት ይደፋሉ። ሀብታም ገንዘብ ቢኖራቸውም ክፉ ነገር አያደርጉም፣ በጌታ ይያዛሉ። ዞዬን ቤቴ ድረስ መጣሁ ብለሽ ሌላው ቤትሽ የሚመጣ መሰለሽ አንቺ ጭላፊ። አሁን ትናንትና አንዱን ለማድነቅ አንዱ የሚሰደብበት ነው። አሁን ትናንትና አንዱ ትናንት ለምን እንዳይቦን አትናገረውም። ተመልከቱ አሁን ሰው እየነቃብሽ መጣ። እሷ ቤት ዳይቦ ገብቶ አንበሳ ሰጣት፣ ምናምን ቤቱ አስገብታ፣ ሴት እህቴ ናት። ለሴት ብታስብ፣ ለሴት ሀሳቢ ነው ትላልቻ። ለሴት ብታስብ ዲቦራን አስገብታ፣ ያ ሁሉ መንገድ ስትሄድባት፣ እቃዋን ሰታያ ስታዋርዳት ነበር አይደል? ኦ ዌይስ ለየምትሄድበት ለእኔ ጊፍት ስለሚሰጠኝ ነው። አይኖ፣ ያስቀናል፣ ያስቀናል። እጣ ፈንታው እናንተ ሰዎች ግን ረብተዊ፣ ያስቀናል፣ ያስቀናል፣ ያስቀናል። እኔ ራሱ ቤታም ባያት በሌላ መነጽር ቀና አባት ነበር። እናቴ ጌታን ነው የምልሽ። እኔ ቤት ታባሉ ሌላ ሰው በሆን ኖሮ በቤት ቀና ነበር። አስበሽዋል። ወንዲላ ሆኜ ወንዳ ወንድ ሆኜ እንደ ሴት እንኳን እኔ ፍቅር ለስላርግ ምናምንም አልንም። እኔ እኮ ካያችሁኝ አልንም። ወንዲላ ነው ባህሬ። እንደዛውን ሁሉ ወዳጀ ብዙ ነኝ፣ ወዳጀ ብዙ ነኝ። እንዴት ብላ እንዴት ብላ መጡ ነው ነገሩ። እንዴት መጡ ሌሎቹ? በቂጥ በምንድን ነው ቤት ታዬ እንዴት መጡ ነው ነገም፣ ይሰጠኛል። ቁጠሪ ብላለች ሐቢባ፣ ቁጠሪ እንቁርትዬ፣ ቁጠሪ የእኔ እናት። ቁጥር አድርጌ ለአንቺ ሲሰጥሽ ጽድቅ፣ ለሌሎቹ ሲሰጥ ደግሞ ኩነኔ፣ ኩነኔ። እንደ ሌላው የሚሰማሽ መሰረሽ። ኦልቤስ፣ ግቢበት፣ ከተሳካልሽ ግቢበት። አንቺ ጨብጣም፣ ወይ አባቴ ሆይ፣ እንደው ሰው ሰው አይኑ ላይ እኔ ላይ ጥሏል። ድሬ መቼ ነው የምንሄደው እንዴ? ፊንገር ኢትዮጵያ ገብታለች ብላ ባለፈው ከሰርጀሪ በፊት ሁለት ቀን በፊት ኢትዮጵያ ገብታለች አላላቻችሁ፣ አላላቻችሁም እንዴ? እዛን ቀን እኮ ገብቼ ነው የተመለስኩት ድሬዳዋ። ድሬዳዋ እኮ እዛን ቀን ተመለስኩ እኮ እንዴ። አንድ ቁጥር ሁለት ቁጥር ሦስት ቁጥር አራት ቁጥር አምስት ቁጥር ስድስት ቁጥር ሰባት ቁጥር ስምንት ቁጥር